በቲክቶክ እናጋባለን እያሉ ኡስታዝ ነን ተብዬዎችን ወደ ዝሙት ሰውን እየጠሩ ስለሆነ ትንሽ ገሳጭ የሆነ ሙሀደራ ብታደርግልን? ባረከላሁ ፊክ፣ ባረከላሁ ፊኩም። ነው ቲክቶክ ላይ እናጋባለን እናጋባለን እንድራለን፣ እናዳድራለን፣ እናገናኛለን የሚል ዘውጆሎጂ፣ ይህንን አይነት ማስታወቂያ እየሰሩ የሚሄዱ አካላቶች እኔ አንድ እንደው በቃ የምናገረው ማለት ነው እምለው፣ በቲክቶክ የመጣ ትዳር፣ በማስታወቂያ የመጣ ትዳር፣ በኤፍ ቢ የመጣ ትዳር ምኑን አስበው ምኑን ፈልገው እንደሚገቡበት አይገባኝም? ጤነኛ ይህንን እኮ ጤነኛ እኔ ጤነኛ ልልም፣ እንደዚህ አይነት ሰው ከጤነኛ አይደለም። እንደዚህ አይነት ሰው በማስታወቂያ የሚመጣ ማስታወቂያ የሚበዛበት ነገር እኮ መጀመሪያ ወይ የተበላሸ ነው ሰልባጅ ማለት ነው። በቃ ሰልባጅ ነው። ትዳሩም ሰልባጅ ነው። የምትመጣውም ሴት ሰልባጅ ናት። ወንዱም እራሱ ሰልባጅ ነው። ሰልባጆች ናቸው። በቃ ሌላ የለውም። ሌላ ጥሩ ማግኘት ፈልጎ ማግኘት የማይችል ነው። ወደዛ የሚሄዱ ጥሩ፣ በቃ ጥራት ያለው ሱቁ ያለ ጥሩ ዕቃ፣ እስታንዳርዱን የጠበቀ ዕቃ፣ ውድ ገንዘብ አውጥቶ መግዛት የማይችል በርካሽ ለመግዛት ነው ወደዛ የሚሄዱ አጣና ተራ ማለት ነው በቃ አጠና ተራ ነው የታጠቡ ምን ያሉ ምን ያላ ይሄ ልብስ አልብሶች አሉ አይደል ተቀደድ ምናምን በቃ እንዳቅኒት ይልዛን አብዛኛው ደግሞ ወይም ደግሞ ማታ ማታ የምሽጣል የማታ ማታ ማታ አስፋልት ላይ የምሽጣል መንገድ ገር ዳር የሚዘረጋ ከሁለት ሰዓት ሶስት ሰዓት ምን ከመግሪብ በኋላ በቃ ታገኛለ አሮጌ ጫማ ይወጣል አሮጌ ሱሪ ይወጣል አሮጌ ኮት ይወጣል አይታይህም ብዙም አይታይም። ያብረቀርቃል። ኧረ ይሄ ነገር ጥሩ ሳይሆን አይቀርም ትላለህ። ሁለት አይነት ጫማ ገዝተህ ትሄዳለህ። በቃ ጠዋት ነው የምታየው። ስለዚህ አሁን እንደዛ አይነት አብዛኛው ደግሞ በቲክቶክ የመጣ ትዳር ሞክሮ አይቶ የሚሄድ እንጂ ለትዳር የሚሆን ነው ብዬ እኔ እኔ እንጃ ብቻ። ምናልባት ሊኖር ይችላል አንዴ ኸይረኛ ሁለት ኸይረኛ አይጠፋም አልልም። ግን አብዛኛው ጤነኛ በዛ ይሄድ። እነዚህን ሰዎች ደግሞ እሷንም ካለችበት እሷን ከካናዳ እሱም ከጀርመን ወይ እሱም ከሀበሻ አገናኝታችሁ፣ ቁጥር አሰጣጣችሁ ሐራም ላይ እንዲወድቁ የምታደርጉ ከዛም በኋላ ተጠናኑ የምትሉ ይሄ እስላማዊ አሰራር እንደዚህ አይነት የለም። አውዙ ቢላህ። እንደነዚህ አይነት ላይ እኮ ወደቀና ዳዕዋው እንደነዚህ አይነት ሰዎች ላይ ዳዕዋውን ገቡበትና እንደነዚህ አይነት ማማሳያ የሆኑ ሰዎች ገቡበትና ተበላሸ። ይሄ ነው እንግዲህ ዝብእይ መጨረሻው መጨረሻው ይሄ ሀኡላ አልጃሃላ ጃሂሎች ናቸው ይህን የሚሰሩት። ይኸው ልንገራችሁ ጃሂል ጀህል መረከብ ያለበት ጽድቅ ያለ የገጠር ጃሂል አሁን ጃሂል ነው አያውቅ አያውቅም። አባቶቻችን አያውቁ ጥርግ ያልወጥብ ያሉ እንኳን ሌላ ሞባይል እንኳን እንትና አያውቁበትም። እስኪ ደውልልኝ ነው የሚሉት፣ አያውቁበትም። እነዛ ምንም አያውቁ እዚህ እኮ ወይ ወያልቀሩ ወይ ገፍተው አልሄዱ ወይ ጥርግ ያሉ جاهል አይደሉ ነካኩ መናገር ይችላሉ እንግሊዘኛ ይጨምራሉ ከዛም በኋላ በቃ ይገባሉ አለቃ ቀጥረ መምሽታል አደረጉት በቃ ጠባቂ የለለው በጋ ያደረጉት ሙስሊሙን ኡማ ጠባቂ የለለው እረኛ የሌለው አደረጉት ምንም አይነት ሀግ ምላቸው ይለሉ والله ዳዕዋ ካልጠበቃቸው طبقاتكم ايها الاخوه والاخوات ማንም انهم ዳዕዋቸውን ስትይዙ دعواتكم እነዚህ ዝርክርክ ያሉ ሰዎች ናቸው፣ የተዝረከረኩ ጃሂል ቢሆነውን ጥሩ ነበር። ቃለ ሕማሩ አልሐኪሚ ቶማ ለው አንሶ ፈደህሩ ኩንቶ አርከቡ ሊአነኒ ጃሂሉን በሲጡን ሳቢ ጃሂሉን ሞረከቧል። ቶማ አልሐኪም የሚባል ነበረ። ሞኛ ሞኝ ቢጤ ማለት ነው ጃሂል፣ ጀህለ ሞረከብ ያለበት እማያቀውን አቃሉ የለው አንሶ ፈደህሩ አላ አህያው። ይሄ ልክ እንደተናገረ ተደርጎ የመጣ እንጂ ተናግሮ አይደለም አህያው። ዘመን በፍትህ ቢፈርድ ኖሮ እኔ ነበርኩ መጋለብ ያለብኝ። እኔ ነጠላ ማሐይም ነኝ፣ እኔ ላይ የተቀመጠው ሰውዬ ግን ደብል ማሐይም ነው አለ አህያው። ማለት ነው ይህን ቢል ኖሮ ይህንን ይል ነበር ነው። ተመልከቱ የሠራውን ስራ ምን እንዳደረገ። እብን ዑሰይሚን የተመሰል ብያዘል ቤት እነዚህን ስንኞች ያመጧቸዋል። ሰማችሁ ወንድሞች ይሏቸዋል። ተማሪ ወይ ሰማችሁ يعني كنت اركبه لانني جاهل بسيط وصاحبي جاهل مركب عليكم والجاهل البسيط خير ምን ልጃል ሙረከባ ከደብል ማሐይምነት ነጠላ ማሐይም ይሻላል። እጥብ ያለ በአንድ ፊቱ ጥርግ ያለ ማሐይም የጸዳ ማሐይም ማለት ነው። ራሱ ማሐይምነትም ጽዳያት አለው እኮ

መጥፎንና ጥሩ መለየት አይችልም። ጥሩና ይበልጥ ጥሩንም አይለይም። አቅም የሚያውቀው ነገር የለም። ስለዚህ ው የኩኑ አበለ ምን ቶመልሐኪም ከቶመልሓኪም የበለጠ የጠመመ ነው። ሆነው እንደ ቶመልሓኪም ማለት ከሶደቀ ቢልበናት ሴት ልጆቹ ሶደቃ ሰጣቸው። ሶደቃ አላ ሪጃል በሆነ ወንዶች ላይ ልጆችን ሶደቃ ሰጥቻቸዋለሁ አለ። ድዱቢዳላ ከጀናትናዕ ጀነት ፈልጎበት እኮነ ጀነት ፈልጎ ለምን አሉ ብን ዑሰይምን ይህ ሰው እንዴት ተመሳሰለበት ነገር አለ አሉ። ሰው በገንዘብ ሶደቃ ከሰጠ ሴት ልጁን ደግሞ ቢሰጥ የትና የት ላይ ያገኝ ነው አለ። አጂ በዚ ገባበት ሁሉም ፈህሙ ገዳዳ ቶመል ሐኪም ቶመል ሐኪም የሆነ ሰው ነው የገባብና። አሁን ይሄ ነው አህሉ ሱነቲ ወል ጀማዓዎች፣ ግን በእውቀት ታጥረዋል። ወሌላሂ አልሐምዱ ወልሚና እየጠየቁንም ይሄዱት የአስኬዳን ሸሪአ አለ የሚደግፈው ነገር አለ የለም ካሏቸው ወደ ኋላ ያፈገፍጋሉ። አያደርጉትም። አህሉ ሱና እ የምንወዳቸው በዚህ ነው። ሐፊዘሁሙላህ አላህ ይጠብቃቸውና ሰለፍይ ሴቶችም ሰለፍይ ወንዶችም ጠይቀው ነው ሙኻለፋ ይመጣብኝ ይሆን እንዴ እያሉ እንደት አጅንይ ጋ እክቲላጥ እንኳን እንዳይፈጠር የሚያደርጉት ጥንቃቄ ጥንቃቄ ነው። እንደ እህቶቻችን ወንድሞቻችን፣ ጀዛሁሙላህ ኸይረል ጀዛ። ይሄ አብዛኛው ይሄ የኢኽዋን ሴት እኮ ነው አብዛኛው ውል የሌለው ይሄ የሱፊያው ሴት ይሄ ተማሪ ከዩኒቨርሲቲ ተመርቆ የወጣ ስራ ፈት ይሄ ነው። አብዛኛው የጀምዕያ ሴት ይሄ አብዛኛው እየተግማማ የሚሄደው እንደዚህ አይነት የወረዱት ናቸው። አላህ ይጠብቀንና እነዚህ እነዚህን ራቁ፣ ራቁ፣ ራቁ። እነዚህን እንደ በቲክቶክ የመጣ ትዳር በኤፍቢ የሚመጣ ትዳር ምን ነው ምነው ነው ምን ነው ምን ነው? ቤተ ሙከራ እኮ አይደላችሁም እናንተ ሴት የተከበረች ሴት በእናት በአባቷ ላይ የምመጣላት ሴት ትዳሯን የምታቅ እንዴት ማግባት እንዳለባት የምታቅ ሴት። ሰልባጅነት ይቅር፣ የወንድም ሰልባጅ፣ የሴትም ሰልባጅ ይቅር ይቅር። አግብታ የፈታች ራሱ ሰልባጅ እኮ አትሆንም። ሸሪዓ ካነፃ የታነጸች ናት፣ እመቤት ናት፣ ክብር ያላት። አግብቶ መፍታትነት አይደለም ሰልባጅነት። ሰልባጅነት አይደለም ሰልባጅነት። አግብታ ባታቅ እንኳ ሰልባጅ ማለት ሰልባጅ ቦታ መገኘት ነው በቃ። ለምን ከሽብ ውስጥ አጥቷል። እሰልባጅ ቦታ ያለ ሰልባጅ ነው። እሰልባጅ ቦታ ያለ አዲስ ሰልባጅ ነው። ክብራችሁን ዝቅ አታድርጉ። አይሆንም። እንደነዛ አይነት ተኩላዎች እነዚህ ጥቅም ፈላጊ እኮ ናቸው። ዘውጆሎጂ ብለው ይከፍታሉ። ጋብቻን በተመለከተ ይላሉ። ኮፒ ሸር፣ ኮፒ ሸር አድርግ ይላል። ልቀቁ፣ ላይክ አድርግ ልቀቁ፣ አሰራጩት ይላሉ። እዛ ሁሉም ወንድ ደግሞ ትዳር ያለው ሁለተኛ ፍለጋ ሁለት ያለው ሶስተኛ ፍለጋ ሶስት ያለው አራተኛ ፍለጋ ሊያማርጥ ይሄዳል ገበያ ማለት ነው አጠና ተራ ሂዷል በቃ አውዙ ቢላህ እሬ እነዚህ እነዚህ እንደው እንደነዚህ አይነቶቹ እነዚህ እኮ መገረፍ ያለባቸው እኮ ናቸው ተቁላህ ኩ አይደለም የሚባሉት እነዚህ አገር አጥፊ አሁን ብትጠይቋቸው ምን ችግር አለው ምን ጣጣ አለው ያመጣላችኋል ሎጂክ ማለት ነው የሎጂክ ስራ አብዛኛው ሂደታቸው ስለሆነ ደሊል አይደለም የሚመራቸው እንደዛ ሴቶችን ለመጥፎ ለዝሙት ማጋለጥ፣ ወንድና ሴትን ማገናኘት። እነዚህ የዝሙት ደላላ የዝሙት ደላላ፣ የትዳር ደላላ አይደለም። እነዚህ የዝሙት ደላላዎች ናቸው። አላህ ይጠብቀን። አውዙቢላህ። አገናኝተህ እንዴት ሰላም ያገኛሉ? አዲስ አበባ ላይ ትዳር እፈልጋለሁ አለች፣ እሱም እፈልጋለሁ አለ። ይኸው ቁጥሩን ይኸውልሽ ይኸውልህ ተባባሉ፣ ሰጧቸው። እማይተዋወቁ ሰዎች አስተዋወቁ። እማይተዋወቁ ሰዎች ምን አይጠይቁ። ሙስሊም ነሽ? አዎ። ሙስሊም ነህ? አዎ። በቃ ተገናኙ። ላ ኢላሀ ኢለላሏህ። አላሁመ ነጅና ያ አላህ። እንዲሁ ምን አይነት ምን አይነት አዛ ተፈጠረብን? ምን አይነት ምን አይነት እንዲ የዲን ላይ እነዚህ ቫይረስ፣ ባክቴሪያ እንደነዚህ አይነቶች እኮ ናቸው። አሁን እውጭ ለሁ ከጴንጥው በላይ የሚጎዱ እነዚህ እነዚህ እኮ ናቸው። ውስጥን በሽቅ ያደርጉታል ውስጥ ለሽ ያደርጉታል። ውስጥ ያለውን እነ ሙሐመድን ግድል ያደርጓቸዋል። እነ ፋጡማን ለጥ ያደርጓቸዋል። ላኔ ቃብ የለ ወላ ሂጃብ የለ ሰክር ይላሉ፣ ይሳከራሉ። አለቀ በቃ ተኙ። ከተኙ በኋላ ለዲናቸው ቅናት የላቸው፣ ለሱና ቅናት የላቸው፣ ለእምነታቸው ቅናት የላቸው። አለቀ በቃ ባአዱ ያስቆሯቸዋል። ይነ ይሄ በጣም አደጋ ነው። እንደው አላህን ዘንድ ዝንዳ ትቀርቢ እንደው እንደው እህት እህት ዓለም እኔም ምን ነግርሽ፣ የወንድምነቴን ምን ነግርሽ፣ እንደዛ አይነት ርካሽ ቦታዎች ላይ አትልከስከሽ። በዛ የመጣ ትዳር ይቅር፣ ሰልባጅ ነው፣ ሰልባጅ ነው። አይሆንም። ሰልባጅ ደግሞ እቤት ከወሰድሽ በኋላ ነው። ቀዳዳ ነው። ምንድን ነው የሚታወቀው? ማን ያውቀዋል ይሄን አውዙ ቢላህ اللهم <سؤال> نجنا والله اعلم